ሰላም፣ መምህር እግዚአብሔር ይመስገን። በመጀመሪያ አመሰግናለሁኝ። በጣም በአንተ ትምህርት በጣም ብዙ ነገር ተቀይር። ያለው፣ እግዚአብሔር አክብርልን። ምስጋናውን እግዚአብሔር ይውሰድ። አዎ፣ እና አንዳንድ አጫጭር ህልሞች ናቸው። ትምህርት ቤት በጣም ከህፃን ልጆች ጋር ትምህርት ቤት መሄድ፣ ትምህርት ቤት መዋል፣ እንደገና ደግሞ በራችን ላይ ቤታችን በር ላይ አማት ብሽ በስማ ነው ብሽ ነው ነው ከቤታችን በር ላይ ደም ሲልስ ማየት። እንደገና ደግሞ ቤታችን የቤተሰቦች ቤት በእሳት ሲቃጠል ማየት እና እሳቱን የማበርደው እኔ ነኝ። አዎ በሳት ሲቃጠለ ያለው እንደገና በንፋስ ሲወሰድ፣ ብዙ ጊዜ በሳት ሲቃጠለ ያለው እና የሆነ ሳት ላይ አንተ መተ ቅዱስ ኤልሻዳይ ቅዱስ አዶናይ እጅን ዘርግተ እየጸለይክ እኔ ደግሞ ትንሽ አፈር አንስቼ ስረይበት ከዛ እሳቱ ሲበርድ ነው ማየው። ሌላው በንፋስ ሲወሰድ እንደገና ቤታችን ላይ ደግሞ ጥቁር አሞራ ሲጮህ፣ በጣም ጥቁር አሞራ ሲጮህ በብዛት ደግሞ ከህፃን ልጆች ጋር ትምህርት ቤት ሄዳለሁ እንጂ ሁሉንም መዘርዘር አልችልም። የመጀመሪያውን በራችሁ ላይ እባብ ደም ሲልስ ያየሽው ግብሩን የሚፈልግ ወይም ደግሞ ቡና በማፍላት ወይም ጠንቋይ ቤት በመሄድ ወይ የተለያዩ ግብር የለመደ መንፈስ ይኖራል እና ግብሩን ከሰዎች ደም፣ ከበቀልም ሊሆን ይችላል። ከተለያዩ አይነት ጸቦች ግብሩን የሚፈልግ የዛር መንፈስ እናንተ ቤት ውስጥ እንዳለ፣ እንዳሰፈሰፈ፣ ለምን አልተገበረልኝም፣ ለምን ቤት ውስጥ ያለውን አምልኮ አቆማችሁ በሚል ሰበብ መንፈሱ ሊበቀል እንደሚፈልግ ማሳያ ነው። ዛር ነው በእባብ የሚገለጠው። ሌላው በእባብ የተገለጠው በነገረኛ ሰው ነው። ሁለት ምላስ ያለው ወይም ደግሞ ሀሜተኛ የሆነ ነገር የሚያቀባብል ሰው ማለት ነው። ደም ደግሞ በእናንተ ቤተሰብ ውስጥ ሚስጥር ማለት ነው። እንግዲህ ደምስር ደማችን ከደምስር ውስጥ የሚወጣ አለ፣ ሚስጥር ሆኖ የቤተሰብ ጉዳይ ወደ አደባባይ እንደሚወጣ በር ላይ አርላ ያየሽው። አዎ፣ በር ላይ ነው በር ላይ ግርግዳ ላይ መግቢያ ላይ። አዎ፣ ስለዚህ የሚያሳየው ሰዎች ወደ ጎረቤት ወደ ሰዎች ይፋ የሚወጣ አንድ የሆነ የቤተሰብ ጉዳይ አለ። ሁለተኛ ላይ እሳት ቤቱ ይነዳል ያልሹ እሳት ነገር ነው። አየሽ፣ ቅድም ካልኩሽ ጋር የሚገናኘው ደም ሊበቀል የሚፈልግ ይኖራል። ከእባቡ ባህሪ ጋር እባብ ሁለት ምላስ ነው ያለው። በእናንተ ቤት ውስጥ እጅግ በጣም ፍጅት እንዲፈጠር የሚያደርግ ነገረኛ የሆነ ሰው አለ። እሳቱ የሚበርደው ደግሞ እንግዲህ አንቺ አንተን አየው ጸለይ ካልሽኝ እንጂ ገጠመኝ እንዲያዳምጡ በማድረግ ስለ መናፍስት ሴራ እንዲያውቁ በማድረግ እሳቱን ማጥፋት ይቻላል። ይሄ እኮ ነው የሚያፋጀን ይሄ እኮ ነው እንደዚህ የሚያደርገን ብለሽ ብትነግሪያቸው እኔ ኤልሻዳይ አዶናይ እያልክ ስትጸልይ አየው ያልሽኝ ትምህርቱ ነው። አንቺ ደግሞ እሳቱን ስታጠፊው የጠፋልሽ አንቺ ነሽ። ትምህርቱን ይዘሽ ሄደሽ የምትሰጫቸው በአንቺ ምክንያት ነው እሳቱ የሚጠፋው ቤት ውስጥ ያለው ነገር የሚጠፋውና በዘዴ ነው። ግን በብልሃት ነው የሚሆነው ማለት ነው። ንፋስ ደግሞ ያልሽኝ አልገባኝም። በነፋስ ቤቱ ሲወሰድ ማለት በቃ ኃይለኛ ነፋስ መቶ ቤቱን ሲያፈርሰው እና በአደባባይ በጣም ብዙ ሰዎች በዚህ ጉዳይ ላይ በጣም ይሳተፉበታል ማለት ነው። ጎረቤትም፣ ዘመድም ምናምን መቶ ለጉዳዩን ለችግሩ መፍትሄ ለመሆን በጣም ብዙ ጥረት ይደረጋል ማለት ነው። አሞራ፣ ጥቁር አሞራ ማንጃበብ ሞት፣ የሞት መልአክ ወይም መልአከ ሞት በዛ አካባቢ ላይ ያንጃበበ ነው ሊሞት መናፍስቶች በጥላወ ጊም ሊሆን ይችላል። በምንም እንዲሞት የሚፈልጉት አንድ የሆነ ሰው አለ ማለት ነው። እስቲ ነገር ቤት ውስጥ አረ በጣም በጣም ይገርማል። እግዚአብሔር ይመስገን ስለ ሁሉም ነገር በጣም እግዚአብሔር ይመስገን። ነገር የተባለው አንተ እንዳልከው እናቴ ከወንድሟ በጣም ከምትወደ ወንድሟ ጋር ተጣልታ ለሰባት ለስድስት ለስድስት አመት ክስ ላይ ነበሩ በመሬት የተነሳ ማለት ነው። እና በጣም በጣም ነበር እንትን የሚለው የሚያስጠላው የነበረው በጣም ሩቅ መንገድ እየሄዱ ነው። ከሳይንት አጅባር እየሄዱ ነው በእግራቸው የሚካሰሱት እና በመሬት የተነሳ በጣም ተፋጠው ነበረ ሁሉ ቤተሰብ ማለት ነው። እና እንደ አጋጣሚ ታረቁ፣ በትንሽ ነገር ታረቁ መጨረሻ ላይ ማለት ነው። ሌላው ከወንድሜ ጋር በጣም ትጣላለች። እናቴ ትንሽ ትረጋጋለች፣ ቤት ውስጥ ትጣላለች። እና ወንድሜን እየለመንኩኝ እኔ ነኝ የምመልሰው። አየሽ፣ እሳቱን የምታጠፊው አንቺ ነሽ። አሁን ወንድምሽ ወንድምሽ ጋ ያለውን መንፈሳዊ ነገር ወይም ደግሞ ይሄ ትምህርቱን ብትሰጪው እና እሱ በረድ ቢል እናትሽም እርግማናቸውን ያቆማሉ፣ የእርግማን መንፈሱም አይሰራም። አሁን ቤቱ ላይ የሚያንጃብበው የእርግማ ነው መንፈስ ነው፣ እርግጠኛ ነኝ እንዲሞት ወይም ደግሞ የሆነ አካሉ እንዲጎዳ ምናልባት እንደዛ እየረገሙት ነው ብዬ ነው የማስበው። እሱም ከሞት ነው የተረፈው የሞት እንደዚህ እያንዣብበን እያንዣበበን አልከው ደግሞ አባቴ ከሞት ትርፋንጀት ይዞት እሱንም በህልም ያየሁኝ ትርፋን ትርፋንጀት ይዞት ሁል ጊዜ ሩቅ ሀገር ሲሄዳ ልብሱን ጠቅልሎ ንባለ ንቦቹን ይዞ ምናምን ይሄዳል ሩቅ ሀገር እና ሬት እየሄድክ ነው እያልኩ እከተለዋለሁኝ ከዛ ስከተለው በቃ አያወራኝም ይሄዳል። እና የሆነ ሰዓት ላይ በስነ ስርዓቱ ሆዴን አሞኛል፣ ምግብ አልበላም እና አሞኛል ይለኛል። እና ጨነቀኝ፣ እኔ እዚሁ በጣም ተጨነቅኩ። አባቴ እንደሚሞት እርግጠኛ ሆንኩኝ። ማለት ሆነ መንፈሱ ነው መሰለኝ የሚነግረኝ። ተጨነቅኩኝ፣ ስልክም አልደውልም፣ አልተመቸኝም እና ለቅዱስ ገብርኤል ነገርኩት። አባቴ እንዳይሞትብኝ በቃ የሆን ቁሸቱ ቅዱስ ገብርኤል አድንልኝ አባቴ እንላለሁ። እና የሆነ ሳ ላይ ደወሉና እንኳን ደስ አለሽ አሉ። ምን ነው ስላቸው፣ ከሞት ተረፈ ትርፍ አንጀት ነበረ ሄዶ ተቀዶ ተረፈ አሉ። አየሽ፣ ወንድምሽ ጋር ያለውን እሳት እያበረድሽ እናትሽ ጋ ያለውንም እርግማን መንፈስ በጸሎት እየመታሽ አባትሽን ደግሞ በስለት ለመላይ ታሳልፎ በመስጠት በስለት መልክ ነው ያደረግሽው። ከዛ አሁን ትልቁ ነገር መመሰለሽ ይሄ አንቺ ጋ ያለው የተፈጠረው ደስ የሚለው ነገር አንዳንድ ጊዜ መላከ ሞት በቤታችሁ ላይ እያንጃበበ ነውና ጸሎት ከጸለይሽ ይተርፋል ይሄ ነገር ይቀራል ማለትም ጭምር ነው። ህልም ሁለት አይነት ትርጉም አለ። አንዳንድ ጊዜ የማይቀር ነገር ሊመጣ ነውና ተዘጋጂ ነው። አንዳንድ ጊዜ ደግሞ የሆነ ነገር እያንጃበበ ነው። ከእግዚአብሔር ፈቃድ ውጪ አንድ ሰው ሊሞት ነው። በመናፍስቱ አሰራር ዛሩ መንፈሱ እያንጃበበ ነው፣ የሆነ ሰው ሊገድል። ንቦች ያየሽም ለዛ ነው። ንቦቹ መላእክቶች ናቸው። ንቦቹ በመላእክት ነው የሚመሰሉት። ገባሽ? ንብ ብዙ ጊዜ እሾክም አላት ማርም አላት እና መላእክቶችን ሀያልነታቸውንና ቸርነታቸውን ወይም ደግሞ ለሰው ልጅ ያላቸውን እርዳታ ነው የሚያሳየው እና አባትሽ በዚህ እንደሚጠበቁ ማሳያም ጭምር ነው። በአንቺ ጸሎት ንቦቹ ወደዛ መሄዳቸውን ወይም መላእክቶቹ ወደዛ መሄዳቸውን ነው የሚያሳየው። ስለዚህ ብትጸልዪ፣ ብትሰግጂ ቤተሰቦች ማትረፍ እንደምትችይ ማሳያም ጭምር ነው። ህልም ቅድመ ዝግጅት ማድረጊያም ነው። ሁለት አይነት ዝግጅት የማይቀር ሞት ሊመጣ ነው፣ ራሱችን አበርቺ። እግዚአብሔር ያልፈቀደው ሞት ደግሞ በዛ በኩል ሊመጣ ስለሆነ ጸልዪ፣ ይሄ ሞት ይወገዳል እያለ እግዚአብሔር እያስተማረች ነበረ። እውነት በትክክል ቤት ውስጥ እሳት አለ። መንፈሱ እባቡ ሁለት ልብ ያለው። አሁን እናትሽ ለምሳሌ ይራገማሉም ልጃቸውም ነው ገባሽ? ይጸጸቱ ይችላሉ ይረግሙታልም። አንዳንድ ጊዜ ደግሞ በረድ ይላሉ። እና ይሄ መንፈስ አብዛኛው ጊዜ በእርግማን መልክ ወደ ልጅ ወደ ወንድምሽ መምጣቱም ወንድምሽም አንዳንድ ጊዜ በረድ ማለቱም ያንቺን ሀሳብ መቀበሉ ትምህርቱን እንዲያዳምጡ እድል መክፈት አለብሽ ማለት ነው። እሺ መምህር፣ ወንድሜም እንደዚህ የምመልሰው ወንድሜም ከሞት ነው የተረፈልኝ። እሱም ለቅዱስ ገብርኤል ቅዱስ ገብርኤል ና መስክኑልኝ። በዛ አጋጣሚ እሱም የዛገ ወስፌ ወቅቶት የዛገ ወስፌ ሲወጋ ለካ ወደ ሌላ ነገር ይቀይራል። ና ሰፈራችንም አንድ ጓደኛው ሙቷል በእንደዛ ምክንያት ማለት ነው እና እሱም ወቅቶት ወስፌ ወቅቶት፣ ግን አልደማብኝም ብሎ ዝም ብሎ ልክ አስራ አምስት ቀን ሲሆነው ጣለው። እና ደሴ ሆስፒታል ገብቶ በጣም ነው የሚገርመው። ደሴ ሆስፒታል ሲገባ ሆስፒታሎቹ እንደዚህ አይነት ነገር እኮ አይድንም፣ አይተርፍም ብለው በቃ ዳና እኔ ደግሞ ልማይቼ ነበረ የሆነ ረግረግ ነገር ሲረግጠው እንዳት ረግጠው እንዳት ትሞታለህ፣ እንዳትረግጠው እያልኩት ረግጦ ስትሄድ እና እሪ ብዬ የተነሳው ሰዓት ለአንድ ወር ያህል ሰላም አጥቼ ይለቃ ለቅዱስ ገብርኤል ነገርኩት። እንደዛም ሆኖ ተርፎልኛል። እሱ እንዳትረግጥ እያልሹ መርገጡ የሚያሳየው አንቺን ባለመስማቱ በራሱ ውሳኔ ሄዶ አሁን አንቺ ከወስፌ ጋር አገናኘሽ እንጂ በሌላ መንገድ አንቺ እንዳታረግ ወይም ከማየጋ እንዳትጣላ ብለሽ ድጋሚ እየተጣላ አለመጠቀሙን እንዲያውቅ እንዲረዳ ወይም ደግሞ አንቺ እንድታቂ ሁልጊዜ ከሀሳብሽ ተቃራኒ የሆነ መንፈስ ውስጥ እንዳለ ማሳያም ጭምር ነው። እና እንኳንም ወንድምሽና አባትሽ ተረፉልሽ ሌላ ከሌለ ሰዎች ትምህርት ቤት ትምህርት ቤት ከህፃናቶች ትምህርት ቤት መሄድ ቦርስ ይዞ መሄድ ከህፃናቶች ጋር መማር እና ብዙ ጊዜ ህፃናቶችን ማየት የአንድ የሶስት ዓመት ልጅ በጣም ትከታተለኛለች። ከእሷ ጋር እንዲሁም አሁን በቅርብ ጊዜ እንዲሁም ያንተ ልጅ ራሱ መታስ ኮለኩላት እና ስስቅ በቃ ህፃናቶች ከኔ ጋር ያለው እና ምንድን ነው በአንቺ ህይወት ውስጥ እግዚአብሔር ልትንከባከቢያቸው የሚገባ በጎነት፣ ቅድነት፣ ቸርነት፣ የዋህነት፣ ታጋሽነት የሚባሉ የመንፈስ ፍሬ የሚባሉ ነገሮች አሉ እና እንክብካቤ የሚገ ህፃናትን በህልም ማየት አብረው ሲጫወቱ ትምህርት ቤት ስትሄጅ ማየት ምንድን ነው በጣም ልትጠነቀቂላቸው የሚገቡ እግዚአብሔር የወደደልሽ በጣም ጥሩ ጥሩ በጎች አሉ ባንቺ ውስጥ። በለመለመ መስክ የምታሰማሪያቸው ደግነቶች አሉ ባንቺ ውስጥ እና ተንከባከቢያቸው። ህፃናት መቼም የወላጅ እንክብካቤ ይገባቸዋል አይደለም። ስለዚህ አንቺ ውስጥ አንዳንድ ሀሳቦች አሉ። በልጆች የሚመሰለው ሀሳብ ነው። እነዚህ ሀሳቦች ደግሞ የአንቺ ልጆች አይደሉም፣ ከሌላ የመጡ ናቸው። ግን የሚጠቅሙሽ ነገሮች ናቸው። ከሰው ጋር በጥሩ ሁኔታ የሚያኖሩሽ ነገሮች ናቸው እና ልትንከባከቢያቸው ይገባል። ያም ደግሞ ምንድነው? ትምህርት ነው። ትምህርት ነው። ትምህርት ቤት ስትሄጂ ያየሾ ትምህርት ቤት መሄድ ማለት ለራስ ጊዜ መስጠትና ቆምሎ ማሰብ ከነገሮች መማር ከሰው መማር፣ ሰው የተጎዳ ሰው ስታይ እኔም እኮ ነገ እንዲያ ነገር ሊያጋጥመኝ ይችላል ብሎ ከሰዎች መማር እንጂ አንቺ ጋር እስኪመጣ ድረስ አለመጠበቅ ማለት ነው። ቦርሳ አዝሎ መሄድ። በነገራችን ላይ በልቦናሽ ውስጥ እውቀቶች አሉ፣ ግን ለሰው አላወጣሽውም እና ለሰው የሚጠቅሙ በጣም ብዙ ነገሮች አሉ። የተዘጋ ሳጥን ቦርሳ ምናምን ሚስጥር ናቸው። ሚስጥር ከእግዚአብሔር የሚሰጡሽ ጸጋዎች ከእግዚአብሔር የሚሰጡሽ ጥሩ ጥሩ ትዳርሽንም ህይወትሽንም ልትመሪ የምትችይበት ጥሩ የሆኑ የተቀመጡልሽ በረከቶችሽ ናቸው። ቦርሳ ውስጥ ያሉ ደብተሮች መሆኑ የተዘጋ ነገር እሺ። ጥቅጥቅ ያለ ጨለማ ውስጥ ሆኖ በርቀት ግን ብርሃን ማየት እና መንገድ ሲሄድ ደግሞ በብዛት መንገድ ሲሄድ መንገዱ ይበላሽብኛል፣ ይፈርስብኛል መንገዱ ወደኋላ መልሳለሁ። እና ደግሞ ጥቅጥቅ ያለ እንትን ውስጥ ገብቼ ዙሪያውን የታጠረ ነው፣ እሮጣለሁ፣ ሁልጊዜ ይሮጣለሁ እና በብዛት ይሮጣለሁ። የሆነ ሳለ ቀይ ሴትዮ መታ ስታወጣኝ፣ ሁለተኛ ጥፋት አጥፍተሻል፣ ግን ከዚህ በኋላ ጥፋት እንዳታወጪ፣ አሁን ግን እኔ አወጣሻለሁ ስትለኝ፣ በፍጹም መሄድ የሌለብሽ ወይም መግባት የሌለብሽ የሆነ በራስሽ ውሳኔ ገብተሽ ከባድ ውጥንቅጥ ውስጥ ገብተሻል። ይሄ የሚያሳየው የምትሰሪው ስራ የታገር እንደሆነች ባላቅም እግዚአብሔር ያልፈቀደው ህይወት ውስጥ ነው ያለሽ እና በተአምራቱ ነው የምትወጩው። እግዚአብሔር ካልፈቀደ የማትወጭበት የሆነ ነገር ውስጥ ገብተሻል እና ግን ተስፋ አለሽ። ብርሃኑ ተስፋ ነው፣ ጭላንጭሉ ማለት ነው። መሬቱን መፍረሱ የረገጥሽ መፍረሱ የቆምሽበት ያለሽበት ቦታ እግዚአብሔር ባርኮ የሰጠሽ ቦታ እንዳልሆነ ማሳያ ነው። እሺ ደግሞ ጥቅጥቅ ያለ ሽኮሌ ውስጥ ሆኜ በርቀት ቤተ ክርስቲያን የኪዳነ ምሕረት ቤተ ክርስቲያን ይመስለኛል፣ በጣም የምታምር ሕጻናቶች ልጆች ከፍ ትንሽም ከፍም ትንሽም አይደሉ ትልቅም አይደሉ ነጭ በነጭ ለብሰው ከበው እየዘመሩ እና እኔ ግን ሽኮሌ ውስጥ ነው ያለው ጥር ያለ ውስጥ ጫካ ውስጥ ሆኜ እዛ ቤተ ክርስቲያን ውስጥ እንዴት ነው የሚሄደው እያልኩኝ ሳስብ እነሱ ቁመው ዝማሪያቸውን አቁመው እነሱን ኔ ያሉ እኔም እነሱ ናቸዋለውኝ ግን ከዛ ወጥቻለውኝ ወደ ላይ ወጣውኝ ከዛ ከሽኮሌ ውስጥ ወጥቻለው ግን ወደ ወደ ቤተክርስቲያኑ ግን አልደረስኩም። እግዚአብሔር ግን እየጠበቀሽ ነው ያለው፣ አንቺ ዘግተሽበታል። አሁንም ቢሆን አንድ ስለት ተሳይ። ካለሽበት ቦታ ወደ ሌላ አይነት ህይወት ለምሳሌ የተን ያለሽው አረብ አገር ከሆንሽ ያለሽው ወደ ሀገሬ እንድገባ እባክህን ብለሽ መሳል ነው። ትዳርም ወይም ደግሞ ጓደኝነትም ከሆነ ፍጹም እግዚአብሔር ያልፈቀደው ብቻ የሆነ እግዚአብሔር ያልፈቀደው ቦታ ነው የተቀመጥሽው። ጨለማ የሆነ ቦታ ለቀ የሆነ ቦታ ነው ያለሽው ማለት ነው ቁጭ ብሎ የሚያዩሽ ደግሞ የሚዘምሩት ምን የሚሉት? ቁጭ ብሎ አንቺን የሚያዩሽ አንቺም የምታያቸው ዝም ብሎ የሚባክን ጊዜ ላይ ነው ያለሽው ማለት፣ ወይ አልወሰንሽ፣ ወይ ልምጣ ብለሽ አልወሰን፣ ወይ ደግሞ ላድርገዋል አሉሽ፣ ወይ ደግሞ እዛው ተቀምጠሽ ደግሞ እግዚአብሔርን አልጠየቅሽው፣ ዝም ብሎ ተፋጦ መኖር ማለት ነው። ዓለማዊ የሆነ አካሄድ ውስጥ ነሽ ያለሽው ማለት ነው። ልብሴን ደግሞ ልቅልቅ አድርጎ አንድ ሰው በጣም የሚያስጠላ ሰው ነው። ልብሴን ውልቅልቅ አድርጎ ትልቅ ባህር ውስጥ ሲከተኝ እና ሁለት በጣም የሚያማምሩ ወጣቶች መጥተው አንደኛው አንደኛው እኔ ላውጣት ሲል አውጣት ብሎ ሲያወጣኝ አውጥቶ ልብስ አልብሰውኝ ነጠላ ልብስ በዚህ እጅ ብለውኝ መንገዱን አሳይተውኝ ሲ ሲሄድ እና ነጭ ነጠላ የለበሱ ሴቶች ቁጭ ቁጭ ብለዋል እና የወሩ የሆነች ሴት ግን ትገረፋለች። ምናምንና ያቺ ጓደኛዬ ናት። በአጋጣሚ ይሞታለች። እኔ እዛ አረብ ሀገር ከመጣሁ ነው የሞተችው። ና ዚ ነው የሰማሁት እና አንቺም እኮ እነሱ ባያወጡሽ እንደ እሷ ነበር ትገረፊ ይሉኛል ሴቶቹ። በህልም ልብስ መውለቅ ስም መጥፋት ነው። በአደባባይ ስምሽ ይጠፋል። አመንዝራ፣ ሌባነች ምናምን ብቻ በጓደኛሽ በእሷ በጓደኛሽ በኩል ስምሽ በአደባባይ በሆነ ምክንያት ሀሜት በሀሜትም በምንም አንቺን አስቀይማሽ ይሆናል ብዬ ነው የማስበው። ዞሮ ዞሮ ልብስ ማውለቅ በሰው ፊት መዋረድ እርቃን መሆን በሰው ፊት መዋረድ ወይም ደግሞ ሌላ ስም ሌላ ጉድፍ መሰጠት ነው። ግን እነዚያ ሁለቱ ወጣቶች ሚካኤል እና ገብርኤል በሚለው ልንፈታው እንችላለን። ወይም ደግሞ በአንቺ ህይወት ውስጥ ወደ መልካም ነገር የሚያሻግሩሽ በሰው ዘንድ ተፈላጊነት ስላለሽ ቅናት መንፈስ አድሮባት ስምሽን አጥፍታ ሊሆን ይችላል እንጂ በሰው ዘንድ ተፈላጊነት ያለሽ ነፃ ሊያወጡሽ የሚችሉ በጣም ብዙ እድሎች እንዳሉ ማሳያ ነው። ሂጂ ብለው ሲያሳዩሽ፣ ሂጂ ብለው ደግሞ አቅጣጫ ከጠቆሙሽ በኋላ ሲያሳዩሽ፣ ባህር ከወጣሽ ባህር ዓለም ነው። ባህር ዓለም ነው። ወደ ዓለም ስትሄጂ የለመድሻቸው ልማዶች ይኖራሉ። አንዳንድ አላስፈላጊ ልማዶች ምናልባት አላቅም፣ ይሄ ነው ሄኑ ብያ አልነግርሽም አንቺንሽ የምታውቂው እና እነዚህ አላስፈላጊ ልማዶች ራቆትሽን ወደ አደባባይ ወደ ባህር መግባት ማለት ስምሽ ጠፍቶ ተዋርደሽ ወደ ዓለማዊ የሆነ ጥሩ ባልሆነ መንገድ ከሰው ጋር መቀላቀል ነው። አዝነሽ ከፍቶሽ ወይም ጥሩ ወይም ደግሞ የሆነ ተጎድተሽ ከህዝብ ጋር መኖር ማለት ነው ግን ውጭ ብለው አስወጥተውሽ እኔ ላልብሳት እኔ ላልብሳት ብለው ማለታቸው አልብሰውሽ ደግሞ መውጣትሽ ደግሞ ወደ ነበረው ስብናሽ በንስሐ የሚሆን በምንም ተመልሰሻል። ግን ሂጂ ብለው የሚጠቁሙሽ መንገድ ትክክለኛው መንገድ ሆኖ ሳለ ግን አንቺ የምትማሪበት መንገድ ነው። ምናልባት የት ሀገር እንደሆች ብትነግርኝ እና በዛው በፈታልሽ ደስ ይለኛል። አሁን ያለሁት ቤይሩት ሊባኖስ ነው ያለሁት ግን የመጣሁበት ህይወት ቀጥታ የመጣሁበት ከብ እኔት እንዳለች ብቻ ነው የጠየቁት። ከዚህ ከኢትዮጵያም ይሁን ካለሽበት ቦታ ከኢትዮጵያ ውስጥ ከሆነ ክልል ወደ አረብ ሀገር ስትሄጂ ወይ እግዚአብሔር እናሳዝንሽ ወይ ደግሞ አስቸግረሽው መሄድ እፈልጋለሁ ብለሽ አስቸግረሽ ነው የሄድሽው፣ እና ስትሄጂ ግን ወደ አረብ ሀገር ስትመጪ ግን እግዚአብሔር በተለያየ መንገድ እያስተማረሽ ነው ያለው ማለት ነው። ሂጅ እስኪ ቆይ ብሎ ከባህር ከዓለም አስወጥቶ ወይም ከኢትዮጵያም ሊሆን ይችላል ከሆነ ቦታ ካለሽበት አረብ ሀገር ከመሄድሽ በፊት ከነበርሽበት ህይወት አስወጥቶ ወደ አርባ ሀገር ስትሄጂ ግን ለትሬኒንግ ነው የወሰደች ለስልጠና ለመንፈሳዊ ህይወትሽ እንዲሰለጥን። ይህ የሚያሳየው ምንድነው ስትገረፍ ማየትሽ? ልጅቷ እንደዚህ ነበር ዕጣ ፈንታ የሚጠብቅሽ፣ ባቶጭ ኖሮ ከባህር ባቶጭ ኖሮ ይሄን መንገድ ያሳየንሽ ግርፋት እንዳይጠብቅሽ ነው፣ እድል ተሰጥቶሻል ማለት ነው። አንዳንድ መከራዎች አንዳንድ ስቃዮች ችግሮች እያየሽ እንደሆነ ያ ግን ለትምህርት እንደሚሆን ነው አሁን ያለሽበት ቦታ ላይ ማለት ነው። ኦኬ። ልጅቷ በነገራችን ላይ የሞተችው ቡና ቤት ነበር። ልክ ባለፈው መቶ አርባ አንድ ላይ ያለችው ገጠመኝ ልጅ ልክ እንደሱ አይነት ህይወት ነበረና ህይወት የነበረው ልጅቷ ቡና ቤት እየሰራች እዛው ቡና ቤት በምሰራበት ክላስ ውስጥ ነው የሞተችው። እና ስራሽ ምን? እኔም ከዛ ነው ስራሽ፣ እኔ ቡና ቤት ትሰራ ነበረ። ለሶስት ዓለም ውስጥ ነበርሽ ብሎ እርቃን ሆኖ ወደ አደባባይ መውጣት ወይም ወደ ዓለም መዘፈቅ ማለት ያው እንግዲህ መቼም ሴተኛ ደርነት ህይወት በመልክሽም በስምም በምንም ስም መጥፋት ነው ብዬሽ አልነበረም። አሁን አንቺ እናትና አባትሽ በዛ ሄድክ ስላዩሽ ደስ ይላቸዋል በዛ አይነት ሁኔታ አረስ፣ መጥፋን ያልከውም እዛ በጣም እዛ ትራት አጥንት እንበንትጪ በጣም ስሜ ጠፍቶ ነበር። በጣም ስልክ እየተደወለ ቤተሰቦች ሁሉ ላይ ነገሩ ሲነገር ነበረና ነው። ስለዚህ ህልሙ በትክክል እግዚአብሔር አንቺን ሊያስተምርሽ በጣም በብዙ ነገር ይመክርሽ እንደነበረ ማሳያ ነው። አሁንም ግን ቢሆን እግዚአብሔር አንቺን ሊያስተምርሽ ይወዳል። ግን እግዚአብሔር ያልፈቀደው ቦታ ላይ ወስዶ ማን ነው ሄደሽ ነው የተቀመጥሽው እና አስቢበት ብቺ አንዳፍታ መተሽ ወደ ብርሃን ወደ ጭላንጭሉ ወደ ንስሐ ወደ ብትገቢ ጥሩ ነው። አው መምህር አሁን ደግሞ የተቸገርኩበት ምክንያት ምንድን ነው? አገርሽ ግቢ አትግቢ የሚለኛል፣ እና በጣም ተወዛገብኩኝ። የትኛውን ልስማ? ማለት ተገዝ በፊት መጥቼ እዚህ ማለት ነው ሁሉም ነገር ሲገባኝ ስለ መናፍስት በደንብ ሳይገባኝ አንተ ሳት መጣ በፊት ማለት ነው ሳላቅ በፊት በቃ ሄጄ ክርስትና ዝም ብዬ ክርስትና ለመነሳት ነበረ ገዳም ገብቼ ስለ ንሳ ስለምን ስለማላቅ ነበረ እና ልክ ሲሄድ እዛ ግን ተቀየርኩኝ። ምንም ነገር በቃ ምንም ነገር ሳላቅ የሰራሁትን አጥፍቼ እዚህ ከመጣሁ በኋላ ነው ይነቀውት ተመልሼ ማለት ነው ከመጣሁ በኋላ ነው። ምንም ነገር አባታችን እንኳ አላልኩም። እዛ ቶቢያ ከገባሁ በኋላ ና ፈራውን ደግሞ ያ መንፈስ ነው ወይ እያታለለኝ አሁንም ልቦና ሊቀይርብኝ እያልኩ ፈራለሁ። እዛ ሲሄድ ልቦናሽን አይቀይርም ለምን? ያኔ ምንም ሳታውቂ ነው የሄድሽው አደለም። አሁን ግን አውቀሻል። ስለዚህ አንደኛ በጸሎት ሁለተኛ ነገር ደግሞ ሱባኤ ገብተሽ ወደ አገሬ ልገባ ነው፣ ይሄን ይሄን ይሄን ላረግ ነው። አንደኛ ቅዱስ ሚካኤል፣ ቅዱስ ገብርኤል እንግዲህ እናንተ ናችሁ ልብስ አልብሳችሁኝ፣ በክብር አቅጣጫ መንገድ ያሳያችሁኝ። ግርፋት እንዳለ ከዓለም ውስጥ ወይም ደግሞ እዚህ ልብስ አውልቆ በአደባባይ እንትን ማለት ስቃይ ነው። አንቺም እንደ እሷ ትገረፊ ነበር ማለት ንስሐ ሳትገባ በመሞቷ ማለት ነው። ወይም ደግሞ ባለችበት ህይወት ስሟ ልክ እሷ እንደሞተች አንቺም ትሞች ነበረ ማለት ነው እና ይህን መንገድ ያሳያችሁኝ ሚካኤል ገብርኤል እናንተ ናችሁ። አሁንም አገሬ ገብቼ ተጠምቄ ንስሐ ገብቼ ስጋና ደሙን እስከምቀበል ድረስ ጠብቁኝ፣ በእኔ ላይ ሆኖ ሊያደፈጠብኝ መንፈስ ምቱልኝ ብለሽ መጸለይ ሱባኤ መግባት ያስፈልጋል። ጥበቃ በጥበቃ ውስጥ መሆን አለብሽ። ሌላው ግን ትልቁ ጉዳይ አንቺ እንደጠፋው ልጅ አይነት ነገር ስለምትሆኝ በርቀት በሆነች ስታቅጂ እግዚአብሔር ደግሞ በቅርበት አጠገብሽ ሆኖ እየሰማን ያለውና ለኢትዮጵያ ነው እንጂ የራቅሽው ለእግዚአብሔር የትም ሀገር ብትሆኚ በአውሎ ንፋስም በወጀብን መንገድ አለውና እና ብትቺ አሁን ኑ በልብሽ ውስጥ እግዚአብሔርን አባትነቱን እየሳልሽ፣ አስተምረህኛል፣ አመሰግናለሁ። አረብ ሀገር በመምጣቴ ብዙ ነገር ተምሬአለሁ። ለስልጠና ነው ያመጣኸኝ እንጂ እኔ የአረቦች ባሪያ ልሆን አይደለም የመጣሁት። እውነት በትክክል ክርስትና እንዲገባኝ ነው ያመጣኸኝ ብለሽ ወደዚያ ሀሳብ ቀይሪው። እሺ መምህር ደግሞ አያቴ የሞተችው አያቴ ስትመጣ ቤታችን ስትመጣ ነው ማያት። ሰሞኑን በዚህ ላይ ደግሞ እኔ ሻንጣ ሰብስቤ ጫማዎች ምናምን አድርጌ እናቴ ማማ ማሚ ጋር እሄዳለሁ እሷ ጋር እሄዳለሁ እያልኩ ነው ማየ። ሰሞኑ እንግዲህ የሞቱ የሞቱ አያትሽ የሚመጡት በአዳም አምልኮ ያመልኩ ከነበረ መንፈሱ ያንቺን ንስሐ መግባትም ሆነ ያንቺን መንፈሳዊ መሆን ስላልወደደ ነገር ሊፈልግና ሊተናኮል እንዳሰበ ማሳያ ነው። በአንቺ ውስጥ ከዘር የመጣ መንፈስ መኖሩን ነው። ወደ እናት ይሄዳሉ ማለት ደግሞ እንግዲህ በእናት ብዙ ነገር ይመሰላል። ስለዚህ የበጎ በጎ ነገር ነው፣ ግን ተጠንቀቂ ማለት ነው። ጥንቃቄ። ወደ እናት ስትመጪ ከአያት የመጣው መንፈስ እናትሽ ላይ ሆኖ ነብር ሆኖ ነው የሚጠብቅሽ ማለት ነው። ከአያት የመጣው እናትሽ ላይ ሆኖ ነው የሚጠብቅሽ ማለት ነው። እሺ፣ አንድ ደግሞ ያሳደገችኝ በእናት ነንበሩና ዛር አለባት። በጣም ኃይለኛ ዛር አለባት። ያሳደገች ጎረቤት እናሷ በጣም ነንበረና በጣም ነንበረ የምወዳት። ከዛ እኔ ሂጄ ሂጅና፣ ግቢ ጠይቂ ያስባል። እምቢ አለኝ መግባት አቃተኝ። በጣም ሰው ላስረዳቸውን በሞክር እምቢ አሉኝ በእውነው በእውነው ነው እሱ በእውነው ነው። እና መግባት አቃተኝ። መግባት ሲያቅተኝ ስነግራቸው እንዴት ነው መግባት አቅተኝ የምትው? ግራለሽ እጃለሽ ምን ወሬ ብለሽ ሰደቡኝ፣ ቤት ሰዎች ሰደቡኝ። ሴትዮዋ እዛ ታለቅሳለች ያሉ፣ እንዴት አሳድጌ አሳድጌ መታገብ ታታይኝ የምያለች። እኔ ግን መግባት አቃተኝ። እባብ ይታየኛል ጥቁሩሻ ምናምንና ከዛን የሆነ ሳሌ በቃ ተስፋ አቋረጥኩኝ ነው። መቼ ነው ይሄ ይሄ በእውን ነው። ይሄ በእውን ነው። ይሄ ከዛ በእድሜ የምናየውኝ ነጭ በነጭ ለብሳ ስትጠቅሰኝ አየኋት። ሴትዮዋ ማለት ነው ታማ ተኝታለች። አታደበላ ህልም ስትናገሪ ህልሙን ብቻ መጀመሪያ ትናገሪና ከዛ በኋላ ወደ ጉዳዩ ነው እንጂ አክስቴ የነበረች ምናምን ምናምን ሳይሆን በቀጥታ ህልሙን ንገሪኝ። በህልምሽ ያየሽው ምንድነው? ያየሽው ምንድን ነው? እሺ በህልም ያየሁት እነ ሴትዮ ነጭ በነጭ ለብሳ ስትጠቅሰኝ፣ ከጠቀሰች በኋላ ግን ሄድኩኝ። እሺ፣ በህልምሽ ማለት ነው? በልሜ ነጭ በነጭ ለብሳ ስትጠቅሰኝ ነው ያየሁትኝ። ከዚያ በፊት ግን አልገባሁም ነበር። የሄድሹ ግን በህልምሽ አይደለም? የሄድኩት በልሜ አይደለም፣ በእውኔ ነው የሄድኩት። ግን በልሜ ጠቀሰች፣ ነጭ በነጭ ለብሳ። አይ የቡዳ መንፈስ ነው። እሺ የቡዳ መንፈስ አንቺ ውስጥ እሷ ጋር የቡዳ መንፈስ ስላለ ዛሬ ደግሞ መጸለይ መስገድ ከጀመርሽ በኋላ ነው መግባት ፈራሁኝ፣ መሄድ አቃተኛልሽ ወይስ በፊት ነው? አይ በፊት በፊት ስለዚህ አንቺ እዛ ቤት መግባት ያልፈለግሽው የቡዳው መንፈስ አንቺ ውስጥ ያለው የቡዳው መንፈስ እሷ ጋር ያለው አንድ አይነት ተመሳሳይ ስለሆነ እንግዲህ ምናልባት ከዛ ጋር ያለው ግንኙነት ምን እንደሆነ ባይታወቅም መንፈሱ ሴትዮዋ ታማለች፣ አንቺንም ሊያሳምምሽ እንደሚፈልግ ወይ ነገ ከነጎዲያ እንደሚዋረድም አውቆ ሊሆን ይችላል። እንግዲህ አንቺ ጋር ያለው መግባት ያልፈለገው አይነ ጥላ ወይም ሌሎች መናፍስቶች ብዙ ጊዜ ሌላ መንፈስ እንዲገባ ካልፈለጉ አይወስዱሽም፣ ልብሽን ይይዙታል። አንዳንድ መናፍስቶች መስተፋቅር ሲመጣባቸው በተለይ አይነ ጥላ፣ ቡዳ አይነ ጥላ መስተፋቅር ሲመጣባት አታስገባም። እኔ ይሄ ልጅ ወይም እቺ ልጅ እንድታገባ ወይም እንዲያገባ ስለማልፈልግ አንተ አትግባ። ምክንያቱም መስተፋቅር አግባ ተብሎ ነው የሚመጣው፣ ወይም አጋባኝ ተብሎ ነው የሚመጣው። ያችኛዋ ደግሞ ያሳደገችው መንፈስ ደግሞ እንዲያገባ አልፈልግም ትላለች። ምናልባት ተስማሙ ከተባለ ግን ይጋቡና በስድስት ወሮ በዓመቱ ደግሞ እንዲፋቱ ያደርጓቸዋል ባልና ሚስት። እና አንቺ ጋር ደግሞ ያለው ደግሞ ምንድን ነው? አክስትሽ ጋር ያለው የቡዳ መንፈስ አንቺ ጋር መምጣቱ ያ ደግሞ እሷን ሊገላት የሚፈልግ መንፈስ አንቺንም በዛ መልክ አንድ አይነት የሆነ እንግዲህ ለሞት መጥራት እንደማለት ነው፣ የሞት ጥቅሻ ነው የሚያሳየው መፍራትሽ ራሱ ነው የመላከሙት እንዳትገቢ ከልክሎሽ ሊሆን ይችላል። እግዚአብሔር መንፈስ እዛ ቤት እንዳትገቢ ገቢ ከልክሎሽ ሊሆን ይችላል። እሺ መምህሬ በጣም አመሰግናለሁ። በጣም ብዙ ነው ግን ያለ፣ ለዛሬ ይበቃኛል። ግን በዛ አጋጣሚ የምትመክረኝ ነገር፣ አሁን መግባት ትፈልጋለሁ እና እክኛ ሀገሬ ልግባ። ቀጥ ብለሽ ወደ ሀገርሽ። ለምን ያለሽበት ቦታ ጨለማ ነው ከርቀት ብርሃን ጭላንጭል ይታያል። እንደገና ደግሞ ህፃናቶች እየተሽከረከሩ ሲዘምሩ ማየት ማለት ነፍስሽ በጣም እግዚአብሔርን በመፈለግ ተጠምታለች። ሁልጊዜ ደግ መሆን፣ አስራት በኩራት ማውጣት፣ መስገድ፣ መጾም፣ መጸለይ፣ መዘመር፣ ማሸብሸብ፣ ይሄ በመንፈሳዊ ዓይን ሲታይ ሁልጊዜ የእግዚአብሔር ልጅነትን የሚያሳይ ልጅ መሆን በእግዚአብሔር ፊት እኮ እኛ ሁልጊዜ ዳዴ ነው የምንለው። ስለዚህ ህፃናቱ ሆኖ ውስጥ የሚታዩት በደህና ጊዜ ያሳደግሻቸውና በመንፈሳዊ ወት ውስጥ የመገብሻቸው ጥሩ ጥሩ ባህሪዎች እንዳይጠፉ እንዳይሞቱ መጠበቅ አለብሽ ከአትክልት ውሃ እንደምናጠጣው በአንቺ ውስጥ ያሉት ደግሞ እንዳይጠፉ ለምሳሌ በጣም ታማኝ ሆነሽ አንቺ ፍቅረኛ ይዣለሁ ብለሽ አምነሽው በጣም ብዙ ነገሮች ገንዘብም ልብሽንም ትዳርሽን ሁሉ ነገሮች ሰጠሽ አንድ ሰው ቢከዳሽ ጨካኝ አትሆኝም ክፉ ሰው አትሆኝም እነዛን በጎች አስበላሻቸው ማለት ስለዚህ ጥንቃቄ ዝም ብሎ ሁልጊዜ የዋህና ደግ መሆን ሳይሆን ጥንቃቄ የተሞላበት መንፈሳዊነት የተሞላበት ማንነት ሊኖርሽ እንደሚገባ ማሳያ ስለሆነ ጨለማ ውስጥ የሆንሽው አሁን ያለሽበት ጊዜ ነው። ጊዜው ጨለማ ነው ያንቺ። እና ውጪ ከዚህ ወደ ብርሃን ውጪ ማለት ነው። ሰላሙ እግዚአብሔር ከአንቺ ጋር ይሁን። የአባ የአቡኔር ሚያስወዳጅ እንደሆንሽ እያየሁ ሆነ ፎቶቸውን እዚህ ጋር ገሻል።